ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ዛሬ እንግዲህ ቀኑ ሰኞ ነው። የሰኞን የቀኑን መረጃና መልእክት ወደ እናንተ ለማቅረብ ከፓስተር አለማየሁ ጋር ተገናኝተናል። እንግዲህ መረጃዎችን እያሰባሰበ ይዞልን የሚመጣው እሱ ነውና ኋላ ላይ ምን ይዞ እንደመጣ ያጋራናል። ለአሁኑ ግን ተመልሰን እንመጣለን። ለቃላ ስርዓት ነኝ። የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን በትናንትናው ዕለት እንግዲህ አንድ መረጃ ማቀበለናቸው እንደነበረ ይታወሳል። እንግዲህ ዛሬ ደግሞ የቀኑን መረጃ ደግሞ እንሆ ይዞልን የመጣው ወንድማችን ፓስተር አለማየሁን ጠየቅ እንግዲህ ዓለማችን በተለያዩ መረጃዎች፣ ክስተቶች፣ እንዲሁም ደግሞ ትንቢታዊ ክንውኖች እየተናወጠች ትገኛለች። እነዚህ ደግሞ ክስተቶችና የትንቢት ክንውኖች ለእኛ የማንቂያ ደውሎች ናቸው እና በዚህ አውድ ሁላችንም እንግዲህ የምናዳምጥ ወገኖች በማስተዋል እንድትሰሙን እንዲሁም ደግሞ እግዚአብሔርንም ቃል እንድትፈትሹን ጭምር እናሳስባለን። ለአሁኑ ግን እንግዲህ ከሰላምታ በኋላ ፓስተር መረጃውን ያቀብለናል። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ሰላምታ ላቅርብና ፓስተር ይዞልን የመጣውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት እንደምናለ ወንድም ይልካል። እግዚአብሔር ይመስገን። እንግዲህ ትላንትና ተናግረናል፣ አገልግሎት ነበረ የወንጌል አገልግሎት ነበረ ወደ ገጠር ምናልባት አስፈላጊ ከሆነ እንደ በጥቂቱ ጥሩ ጊዜ እንደነበረ አምናለው ግን ለአድማጮች ብታጋራ ከዛ በኋላ ወደ መረጃ ብታልፍ ጥሩ ነው እንግዲህ ወደዚህ ወደ መቂ መስመር መቂና ሞጆ መሀል ያለች አለም ጤና በድሮ ስሙ አሁን ቦት የምትባል እዛ ነበር ይህነው ጥሩ በጣም ቆንጆ ጊዜ ነበረ በጣም እግዚአብሔር ባርኮናል። ብዙዎችን ደግሞ እግዚአብሔር አምላክ ነፃ አውጥቷል። ወደ ጌታ የሚመጡ ብዙዎች ናቸው እና በቃ በጣም ደስ የሚል ፕሮግራም ነው። የሰራው እግዚአብሔር ስለሆነ ክብሩን እግዚአብሔር ይውሰድ። እና ይሄን ያለኝ ግን በጣም የሚገርም ነገር አለማችን ምን እየሆነ ነው የሚለው ነገር እጅግ ከጊዜ ወደ ጊዜ እያሳሰበ የመጣ ጉዳይ ነው እና እንዲ ነው ሰላምን ዓለም እየጣላች የመጣችበት ጊዜ ይመስላልና በዶናልድ ትራምፕ ታስታውሳለ፣ እንግዲህ የሰላም እቅድ ቀርቦ ነበረ ሀያ ስምንት ነጥብ ያለው የሰላም እቅድ። ይህ የሰላም እቅድ ለዩክሬንም ተልኮ አጋር ለሚባሉትም ለአውሮፓውያኖች ተልኮላቸው ነበረ። እንግዲህ የድርድሩ የቀነ ገደቡ ነገ ነው። ካልተጨመረላቸው በስተቀረ እስከ ነገ ዕለት ነው ዩክሬን የምታሳውቀው። እንግዲህ በዚህ መሀል ምንድን ነው የአውሮፓ መሪዎች የቀረበውን ሀሳቡን በጂ ትዌንቲ ስብሰባ ላይ በነበሩበት በኬፕ ታውን ተሰብስበው የተወሰነ ሀሳቦችን ሲደገፉ የተወሱ ዋና የተባሉትን በተለይ ደግሞ ራሽያ እንደ ዋናነት የምታቀርባቸውና ነጥቦች እና የጦርነቱ መነሻ የሆኑት ነገሮች ላይ ያለመስማማት ነገርና ያለመቀበል ነገር አሳይተዋል። እንግዲህ ይሄ በጂ ትንቲ የተገኙት የአውሮፓ ሀገሮች ባደረጉት ስብሰባ ላይ የተገኙ ሀገሮች ካናዳ፣ ፈረንሳይ፣ ፊንላንድ፣ ኖርዌይ፣ አይርላንድ፣ ጣሊያን፣ ስፔን፣ ብሪቴን ኔሽን ብሪትን ተገናኝተው ነበረ። እነሱም በጋራ የሆነ አንድ የጋራ መግለጫ አውጥተዋል በዚህ ሀሳብ ላይ ተወያይተው። እንግዲህ በዋናነት ያነሱት ሀሳብ እንግዲህ በዋናነት ያነሱት ሀሳብ ምንድን ነው? አንዱ የድንበር ጉዳይ ነው። የድንበር ጉዳይ በኃይል መሆን የለበትም የሚለው ግን፣ በኃይል የሆነ መሆን የለበትም የሚበሉ እንጂ አማራጭ ሀሳብ አላቀረቡት እና በኃይል መሆን የለበትም እና ያው የዩክሬን ሉዓላዊነትን የጣሰ ነው የሚል ሀሳብ ነገር አንስተዋል። ሁለተኛው ደግሞ የኔቶ አይ አውሮፕላኖች መሆኑ የኔቶ ወታደራዊ እንትን ወደ ሩሲያ ድንበር ግዛት ላይ ኤሬ አካባቢ ወይም ደግሞ ድንበር አካባቢ መብረርን የሚከለክልና እንዲሁም ደግሞ ዩክሬን ወደ ኔቶ አባልነት የማትቀላቀልበትን እንደማትቀላቀል ያረጋገጠና ነገር ግን የአውሮፓ ሕብረት አባል መሆን የምትችል መሆኑን ያመለከተ ጉዳይ ነው። እንግዲህ ሀሳቡ እና እነዚህን እነዚህ ነጥቦች አልተቀበሉም። አውሮፓውያን በእርግጥ የዚህ ጦርነት ትልቁም ጦርነቱን ጥንሳሾቹ አውሮፓውያኖች ራሳቸው ናቸው። ዩክሬንን ገፋፍተው ወደ ጦርነት ውስጥ የከተቱት ና እዚህ ላይ ያክለ ምን እንድታብራራ አንደኛ ዩክሬን የአውሮፓ አባል ሀገር አይደለችም፣ ሁለተኛ የኔቶም አባል ሀገር አይደለችም እና ይሄ ጠባጫሪነትን አያመላክትም። ምክንያቱም ሌላ አጀንዳ ከሌላቸው በስተቀረ ሩሲያ ሌላ አካባቢ ነው ያለችው በመሀል ዩክሬን አለች ፍርሃት ነው ፍርሃት የወለደው ነው ስጋት ነው እንደ እንደ ያነት ነገር ስለማይገባኝ ነው ያው ምንድን ነው መሰለ እንግዲህ በቀዝቃዛው ዓለም ጦርነት ባበቃበት ጊዜ አንዱ የተደረገው ስምምነት አውሮፓውያኖች መሆኑ በምበን አሜሪካ አዎ፣ የተደረገው ዋርሶ እንዲፈርስን የተደረገው ዋርሶ፣ ማለት የምስራቅ አውሮፓ ሀገሮች የሶሻሊስት ካምፕ ተከታዮች የነበሩ የጦር ምስራቁ ክፍል የጦር ኃይል ልክ እንደ ኔቶ የጦር ህብረት ነበረ። ያ እንዲፈርስን የተደረገው ሌላው፣ ኔቶ ከሩሲያ በወጡ ሀገሮችና በሩሲያ ድንበር ዙሪያ መስፋፋት እንዳይኖር የሚከለክልና በሂደት ኔቶ እንዲከስም ነው የነበረው ነገር። ነገር ግን ኔቶ መክሰም አይደለም የሆነው። ኔቶ ከጊዜ ወደ ጊዜ ምንድነው ሩሲያን እየከበበ ነው የመጣው። ለምሳሌ በእነ ኤስቶኒያን፣ ፖላንድን ሌሎችንም ሀገሮች ሩሲያ ድንበር ላይ ያሉና የሩሲያ ግዛት የነበሩ ከዚህ ሶቪየት ህብረት አካል የነበሩ ሀገሮች ላይ የኔቶ ጦር ቃል ኪዳን ሀገሮች እንዲሆኑ ነው የተደረገው። እንግዲህ ለረዥም ጊዜ ሩሲያ ይህንን ጉዳይ ትቃወም ነበረ፣ በመቃወም ደረጃ ትቃወም ነበረና፣ ነገር ግን ያ ነገር አልቆመም። አሁን ምንድን ነው የሆነው? ከሩሲያ ጋር ዋና ቅራኔው ሩሲያ የምትከተለው ርዕዮተ ዓለም ነው። ርዕዮተ ዓለሟ ወይም ደግሞ የምትከተለው የፖለቲካል አይዲዮሎጂ ኒው ሊበራሊዝምም አይደለም ገብቷል አውራ ፓርቲ የሚባለው አይነት ሲስተም ነው የሚከተሉት እና ኒው ሊበራሊዝም አይደለም ኒው ሊበራሊዝም ባለመሆኑ እና አውሮፓውያን እንደልባቸው ገብተው ራሺያ ውስጥ መፈትፈት ስላልቻሉ ያንን የሚችሉበትን መንገድ የተጠቀሙት ምንድነው ዩክሬንንም ዩክሬን ላይ ይሄ ምንድነው የቀለም አብዮት በማስነሳት እና ዘለንስኪን ወደ ስልጣን ካመጡ በኋላ ዘለንስት ደግሞ የኒዮ ሊበራሊዝም አቀንቃኝና የአውሮፓውያኖች መጠቀሚያ ነው የሆነው። ምክንያቱም ወደ ስልጣን ከመጣ በኋላ በሩሲያ ተናጋሪ ሀገሮች ላይ ተናጋሪ ሕዝቦች ላይ ጫና መድረጉ መጣ። ኤልጂቢቲኪን መቀበል መጣ። ብዙ ነገሮች ሲመጡ እዛ አካባቢ ዶንባስ እና ክሪሚያ ልሳነ ምድር ላይ ያሉ ታጣቂ ኃይሎች ጦርነቱን እንትን ማቀጣጠል ጀመሩ። እንግዲህ ሩሲያ የራሷን መብትና ህልውና ለማስጠበቅ ስትል የጀመረችው ጦርነት ተገዳ የገባችበት ጦርነት። ይህን ለምን መሰለ ጥያቄውን ያነሳው፣ አንደኛ ዘለንስኪ በተደጋጋሚ የኔቶ አባልነት ጥያቄ በተደጋጋሚ ያነሳ ነበር ተቀባይነት አላገኝም። ሁለተኛ የአውሮፓ አባል ሀገርነትም ጥያቄም አንስቶ ተቀባይነት አላገኝም። በአንጻሩ ደግሞ የዩክሬን ደጋፊ የሆነ ነው የተገኙትና እና ለምንድን ነው አባል ሀገር አድርገው ጦርነቱ ያው ምክንያቱም ዩክሬን የኔቶ አባል ብትሆን ሩሲያም እንግዲህ ከመታቀብ ወደ ማን ነው ታቅባ ወደኋላ የምትልበት አጋጣሚ ይፈጠር ነበር ግን ፍላጎቱ ሌላ ነው ብዬ ነው የማምነው። አዎ ዋናው ፍላጎት ምንሰላ አውሮፓውያኖች በራሻ ላይ ጥላቻ አላቸው። እንደ ጥላት ነው ሩሲያን የሚያዩት። ሩሲያን ማንበርከክና የራሳቸውን አይዲኦሎጂ በሩሲያ ላይ መጫን ይፈልጋሉ። ልክ አፍሪካ ሀገር ላይ አይዲኦሎጂያቸውን ለመጫን በፖሊሲ፣ በገንዘብ በምናምን እንደሚጠቀሙት እንደዛው ማድረግ ይፈልጋሉ። ሩሲያ ደግሞ ልዕለ ኃያል ሀገር ነች። ምንም ይሄ የሚጥም ሰውየው ረዥም ዓመት የወደቀውን የሩሲያን ኢኮኖሚ በማሰራራትና እንዲነሳ በማድረግ ወታደራዊ አቅሙን አጠናክሮ ነው እዚህ ነገር ውስጥ የገባውና፣ ይህ ለሩሲያ ትልቅ ድል ነው። አሁን ላይ ያለው ጉዳይ እነሱም አንዱ ያሉት ምንድን ነው፣ መደራደሪያ ነጥቡ፣ የስምምነት ነጥቡ ለሩሲያ ያደላ ነው የሚል ነው። በእርግጥ የሩሲያ ኤክስፐርቶች እና የአሜሪካ ኤክስፐርቶች ናቸው የድርድሩን ሀሳብ እንትን ያሉት አዎ። እና አንዱም የሚያነሱት አውሮፓውያኖች አልተሳተፉበትም ነው ማን ዩክሬን፣ አልተሳተፈችበትም ያልተሳተፈችበትን ነው ያወጡት የሚል ነገር አለ። ነገር ግን ዶናልድ ትራምፕ ትቀበላላችሁ፣ ተቀበሉ የሚል ነው። እና ከዚሁ ጋር ተያይዞ ምንድነው ፕሬዝዳንት ዶናልድ ትራምፕ አሁን ላይ እንግዲህ ወቅሰዋል ዩክሬንን፣ ዘለንስኪንም በጣም ነው የወቀሱት። ውለታ የማያውቅ መሪ ነው ብለውታል። እኛ እሱን ከጥፋት ለማዳን ደፋ ቀና እንላለን፣ እሱ ግን ውለታ ቢስ ነው የሚል እሱንም የዩክሬንንም መሪዎችን የሸነቆጠ ንግግር፣ ጠንካራ ወቀሳ አቅርበዋል እና ሁልጊዜም የእኛን ጥረት ዜሮ ማድረግ ይወዳል የሚል ነው ያሉት ተቀብሎ ወደ ጠረጴዛ መምጣት ያለበት ነው ያሉት። በቃ የድርድር ሀሳቡን ተቀብሎ ወደ ጠረጴዛ መምጣት ነው ያለበት ነው የሚሉት እንግዲህ ይሄ ነገር ስንመለከት፣ ሩሲያ አንድ በኩል በጣም ሀያል ሀገር መሆኗን የሚያመለክት ዜና ደግሞ ከዚሁ ጋር አብሮ ተሰምቷል። ይሄው ምንድን ነው እስካሁን ድረስ የአውሮፓ ሀገሮች ከሩሲያ ነዳጅ መግዛትን አላቆ ቀጥሏል በስውር ማለት ነው። እኔም እኮ ብያ አለው ከዚህ በፊት እዚህ በፊት እኮ ይሄን ነገር ነግሬ ያለው አቁም፣ አይችሉትም፣ አይችሉም። አሁን ለምሳሌ እንዴት ነው ጋዝ ከእንትና አስጭነው ይችላሉ? ከአሜሪካ አስጭነው አይ ብቻ አይደለም። አሁን ራሱ ወይዘሮም እየተለወጠ ነው፣ መግዛታቸውን አላቆሙም። ይሄ ደግሞ ለሩሲያ ምላሽና ድግስ ነው እንደ በጣም እንትን ነው። ግን የአውሮፓውያኖች አሁንም ዘለንስኪን ሩሲያ ማ ነው ዩክሬንን ዕጣ ፈንታዋ ጥፋት እንዲሆን እያደረጉ ነው ያሉትና፣ ግን አንድ ነገር አየው፣ ወደ መንፈሳዊው ነገር ሲሄድ አውሮፓውያኖችን እየገፋፋ ያለው የአውሬው ሀሳብ እንደሆነና እንግዲህ እዚህ መጨረሻ ዘመን ላይ አውሬው ለመንገስ መንደርደሪያ አድርጎ የሚጠቀምባቸው የአውሮፓ ሀገሮች ስለሆነ ተመልከት፣ በዚህ በኩል አንቲሴሚቲዝም ነው የሚያራምዱት። በዚህ በኩል ደግሞ ጦርነት እንዲቀጥል ይፈልጋሉ፣ እርኩሰት እንዲስፋፋ ይፈልጋሉ። እነዚህ ሁለቱን ነገር ስትመለከታቸው የጨለማውን ማህበረሰብ የጨለማውን አካል አሰራር ወደፊትና በግልጽ ይፋ አድርገው እያመጡት እንደሆነ ለመመልከት ችያለሁ። ስለዚህ መንፈሳዊ ድምታ ያለው ጉዳይ እንደሆነም መረዳት ችያለሁ። ስለዚህ ይህን ነገር በደንብ ወደፊትም በያጤን መረጃ እያሰባሰብን የምንመጣበት ይሆናል። እንግዲህ እዚህ ላይ ከማብቃቴ በፊት እንግዲህ እንደ ክርስቲያን እንደ እግዚአብሔር ልጆች ሊመጣ ያለውን የጌታን ቀን እየናፈቅን የጸለይን፣ እንደዚህ አይነት የጨለማ አሰራር ደግሞ እየተጠበቅን ዘመንን እያየን እየተመለከትን እየዋጀን መሄድ አለብን። የሚለውን ሀሳብ በመስጠት መጠቅለል እፈልጋለሁ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ይብዛላችሁ። እንግዲህ አገልግሎታችንን በተቻላችሁ መጠን ይህን መልእክት ስትሰሙ የደውሏን ምልክት በመጫን እንድታዳምጡ ሰብስክራይብ በማድረግ ለሌሎች ሼር በማድረግ ላይክ በማድረግ ኮሜንት ውስጥ ገብታችሁ ደግሞ የምናቀርብላችሁ አገልግሎት ምን መለወጥ፣ ምን መሻሻል አለበት የሚለውን ደግሞ ኮሜንት ላይ እንድትጽፉ በጌታ ፍቅር እንጠይቃችኋለን። የጌታ ጸጋና ሰላም ከሁላችን ጋር ይሁን። ሻለው እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ የዛሬ የሰኞውን መረጃ በተለይ ስትደመደሞ ለሁላችንም ጠረቅ ያለ መልእክትን የያዘ ስለሆነ በትኩረት መግቢያ ላይም እንዳልኩት በትኩረት አድምጣችሁናል ብለን ተስፋ እናደርጋለን። ምላሹም እንደዚሁ መንፈሳዊም ስለሆነ የቀኑ መቃረብ የተቃረበ እንደሆነ እያየን ሁልጊዜ ራሳችንን በማዘጋጀት ብቆ በማድረግ በእግዚአብሔር ጸጋ እንድንሆን ምሕረትና ቸርነቱ ጸጋ ሁሉ ከኛ ጋር የሆነ አምላክ አብሮን ስላለ በዚህ ራሳችንን እንድናዘጋጅ ምክራችንን እንለግሳለን። የዛሬው የቀኑ መረጃችን ይህንን ይመስላል። በምሽቱ ደግሞ በአዲስ መረጃ ደግሞ ተመልሰን እንመጣለን። እስከዚያው ድረስ እግዚአብሔር ከኛ ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።